ለፀጉራችን ማድረግ ያለብንን እንክብካቤ በሙሉ በሚገባ እየተገበርን ፀጉራችን ግን ምንም ለውጥ ሳይኖረው ሲቀር በጣም ከሚያናድዱና ተስፋ ከሚያስቆርጡ ነገሮች ውስጥ አንዱ ነው። በጣም ተስፋ የሚያስቆርጥ ነገር ከመሆኑ የተነሳም ለፀጉራችን የምናደርገውን እንክብካቤ ከነጭራሹ እንድናቆመው ይገፋፋናል። ስለዚህ በዛሬው ቪዲዮ ፀጉራችን እንክብካቤ እየተደረገለት የማያድግበትን ምክንያት ምን እንደሆነ እነግራችኋለሁ። ብዙዎቻችን ጋር ያለ አንድ አመለካከት ለፀጉራችን ሁሉንም አይነት እንክብካቤ ካደረግን በኋላ የምንጠብቀው ውጤት ረጅም የፀጉር ቁመትን ነው። ይሄ ደግሞ ሁሌ አይፈጠርም። ምክንያቱም ከርሊ ወይም የአፍሪካውያን ፀጉር ከምናስበው በላይ ለጉዳት ተጋላጭ ነው። በተለይም ጫፍ ጫፉ ቶሎ ስለሚደርቅ በቀላሉ ይሰባበራል። ይህም ቁመቱ እንዳይረዝም ዋነኛው ምክንያት ነው። ይሄ ማለት ግን ፀጉራችን አላደገም ማለት አይደለም። ፀጉር ሁሌም ቢሆን ያድጋል ግን ደግሞ ጫፍ ጫፉ እየተሰባበረ ስለሚወጣ ቁመቱ ወደ ታች አይረዝምም እኛም ማተኮር ያለብን የቁመቱ መርዘም ላይ ብቻ ሳይሆን ከስር የሚበቅለው ፀጉር ላይ ሆኖ ከዛም ጫፍ ጫፉ እንዳይሰባበር ተጨማሪ እንክብካቤ ጫፉ ላይ ማድረግ አለብን አንዳንድ ጊዜ ደግሞ ፀጉራችን ከስሩም ቢሆን የሚያድግበት ፍጥነት ይቀንሳል ይሄ በሁለት ምክንያቶች የመጣ ነገር ሊሆን ይችላል አንደኛው የቆዳችን ጤንነት ጉዳይ ነው አንዳንድ ጊዜ ብዙ አይነት እንክብካቤ ለፀጉራችን ዘለላ ያደረግን፣ የራስ ቅላችን ግን ችላ የምንልበት ሁኔታ ይኖራል። የራስ ቅላችን ጤናማ ካልሆነ ደግሞ ፀጉራችን የሚበቅልበት ቀዳዳ ወይም ፎሊኩል ፀጉር ማብቀል አይችልም። ሁለተኛውና ዋነኛው ፀጉራችን ምንም አይነት እድገትና ለውጥ የማያሳየው ከውስጣችን በቂ የሆነ ንጥረ ነገሮችን ስለማያገኝ ነው አለ የተባለ የፀጉር እንክብካቤ ብናደርግና ብንቀባ የፀጉር እድገት እና ጤንነት የሚጀምረው ከውስጥ ስለሆነ ለውጥ ላናይበት እንችላለን። የፕሮቲን፣ የአይረን፣ የቫይታሚን ዲ፣ የባዮቲን፣ የዚንክ፣ የቫይታሚን ቢ እና የመሳሰሉት ንጥረ ነገሮች እጥረት ሲኖር ፀጉራችን ካለማደግን በላይ በጣም የሚሳሳ የሚነቃቀል፣ እንዲሁም ቶሎ የሚሰበር ይሆናል። ፀጉራችን በዋነኛነት የተሰራው በፕሮቲንና ቅድም በጠቀስኳቸው ንጥረ ነገሮች ስለሆነ የእነዚህ ንጥረ ነገሮች እጥረት ፀጉራችን እንዳያድግ ሲያድግም፣ ደካማ የሆነ ፀጉር እንዲበቅል ያደርጋል። በንጥረ ነገሮች የበለጸጉ ምግቦችን መመገብ ጥሩና ውጤታማ ሆኖ ሳለ አንዳንዴ ግን በተጨማሪ ውስጣዊ ችግሮች የተነሳ ፀጉራችን እንደምንፈልገው ላያድግ ይችላል። ለምሳሌ አንዳንድ የጤና ችግሮች ሲኖሩ፣ የሆርሞን መዛባት ሲኖር፣ ከፍተኛ የሆነ ጭንቀት ካለን፣ ወይም ውሃ የማንጠጣ ከሆነ በቀጥታም ሆነ በተዘዋዋሪ ፀጉራችንን ይጎዳዋል። የጤና ምርመራዎችን ማድረግ፣ እጥረት ያለብን ንጥረ ነገር ደግሞ በሰፕልመንት መልክ መውሰድ፣ በቂ ውሃ መጠጣትና የመሳሰሉትን ማድረግ ምናልባትም የፀጉራችን እድገት ምስጢር ሊሆን ይችላል። የመጨረሻውና መቀየር የማንችለው ነገር ደግሞ የዘር ጉዳይ ነው። ተፈጥሯችን፣ የፀጉራችን የእድገት መጠንና ፍጥነት በጣም ይወስነዋል። የምንጠቀመው የእንክብካቤ አይነት ከፀጉራችን አይነት ጋር የሚሄድ ቢሆን እንኳን ፀጉራችን እንደምንፈልገው ላያድግ ይችላል። ይህ ሲሆን ግን ጸጉራችን አላደገም ብለን ጸጉራችንን ችላ ከማለት ይልቅ ርዝመቱን ትተን የጸጉሩ ጤንነት ላይ ማተኮር አለብን።